ሰላም እንዴናችሁ? የኢ ኤስ ዲ እንግሊሽ እንግሊዝኛ ቋንቋ ቀለል ባለ መንገድ የምንማርበት ቻናል ነው። ዛሬ ክፍል 44ን ይዘንላችሁ መተናል። በዛሬው ክፍል ደግሞ ክምችቶቻችንን 606 እናደርሳለን። እንግዲያውስ አብራችሁን ቆዩ። Are there any special offers today? አር ዘር ኤኒ ስፔሻል ኦፈርስ ቱዴይ? ዛሬ ልዩ ቅናሾች አሉ? አር ዘር ኤኒ ስፔሻል ኦፈርስ ቱዴይ? ዛሬ ልዩ ቅናሾች አሉ? በተለያየ አይነት አጋጣሚ ሾፕ ተወጣላችሁ ቃለ መሸመት ለመግዛት ሰው እዛ በምትሄዱበት ሰዓት ላይ በተለያየ በዓላትን አስመልክቶ የተለያዩ ዝግጅቶችን አስመልክቶ ቅናሾች ሊኖሩ ይችላሉ። ስፔሻል ኦፈሮች ሊኖሩ ይችላሉ እናንተ እነዛ ኦፈሮች ይኖሩ አይኖሩ ይሆን ብላችሁ የምጠይቁበት መጠይቅ ነው። አር ደር ኤኒ ስፔሻል ኦፈርስ ቱዴይ። የስ ባይ ዋን ጌት ዋን ፍሪ። የስ ባይ ዋን ጌት ዋን ፍሪ። አንዱን ሲገዙ አንዱን በነፃ ታገኛላችሁ። ስፔሻል ኦፈር ይኖር እንደሆነ ጠየቀን፣ አዎ አለ። አንድ ከገዛችሁ አንዱን ደግሞ በነፃ ታገኛላችሁ። አር ዘር ኤኒ ስፔሻል ኦፈርስ ቱዴይ ጥያቄው ይሄ ነበር አደለ የተለየ ቅናሽ የተለየ ኦፈር ስፔሻል የሆነ አለ ቅድም አይተን ነበር አዎ አንዱን ከገዛችሁ አንዱን ነፃ ነው የሚል ኦፈሮች አይተን ነበር አሁንስ ኖ ዊ ዶንት ሃቭ ኤኒ ኦፈርስ ቱዴይ ኖ ዊ ዶንት ሃቭ ኤኒ ኦፈርስ ቱዴይ አይ ዛሬ ምንም አይነት ስፔሻል ኦፈሮች ቅናሾች የሉንም እንደዚህ አይነት ነገሮች ውጭ ሀገር ስትወጡ ያጋጥሟቸው እንድታውቋቸው ነው እንድታውቋቸው ነው። ከሽያጭ ጋር ከመሸመት ጋር ከመግዛት ጋር በተገናኙ እነዚህ ነገሮች እጅግ በጣም የሚታወቁ ውጭ ሀገር ላይ የተለመዱ ናቸው። ቢዝነሶች እርስ በርሳቸው ስለሚፎካከሩ አንደኛው ነፃ፣ አንደኛው ቅናሽ፣ የተለያዩ ነገሮች ኦፈር ያደርጋሉ ሰው እነዛ ነገሮች እንድታውቋቸው ጭምር ያመጣናቸው ናቸው ናቸው። ካናይ ጌት ሪሲት ካናይ ጌት ሪሲት ደረሰኝ ማግኘት እችላለሁ። አንድ ዕቃ ስትገዙ ደረሰኝ መጠየቅ ትችላላችሁ። ካን አይ ጌት ኤ ሪሲት። የስ አይል ፕሪንት ኢት ፎር ዩ። የስ አይል ፕሪንት ኢት ፎር ዩ። ፕሪንት አድርገው ነው። ፕሪንት አድርገው ወይም ደግሞ በአማርኛ ስንወስደው አትመው ልንለው እንችላለን። ፕሪንት አድርገው ያንን ደረሰኝ ይሰጡናል ማለት ነው። ያንን ደረሰኝ ይሰጡናል። የስ አይል ፕሪንት ኢት ፎር ዩ። አዎ ለአንተ እሰጥሃለሁ። አውጥቼ ከማሽኑ ለአንተ እሰጥሃለሁ። የስ አይል ፕሪንት ኢት ፎር ዩ። ጥያቄው ምን ነበር? የሚያስታውሰኛለህ። እጅግ በጣም አሪፍ። ካን አይ ጌት ኤ ሬሲት። ደረሰኝ ማግኘት ትችላለሁ? ኖ ዩ ዶን ኒድ ዋን ኖ ዩ ዶን ኒድ ዋን። አይ አያስፈልጎትም። ደረሰኙ አስፈላጊ አይደለም ብለው የሚመልሱም አሉ፣ እንድታውቁት ነው በፖዘቲቭም በኔጌቲቭም እያየን የምንገኘው ጥያቄዎች እንዴት መጠየቅ እንዳለባቸው ሰዎች ሲጠይቋችሁ እንድትረዱ፣ ከዛም ባለፈ ደግሞ ለምትጠየቋቸው ጥያቄዎች ደግሞ ፖዘቲቭ የሆነ ወይም ደግሞ ቀና ምላሽ እና ቀና ያልሆነ ምላሽም እንዳለ እንድትመለከቱት ነው። ነው ዩ ዶን ኒድ ዋን። ዱ ዩ ሃቭ ስማርትፎን ዘመናዊ ስልክ አለ? ዱ ዩ ሃቭ ስማርትፎን ዘመናዊ ስልክ ማለት ነው። ስማርትፎን ዘመናዊ ስልክ አለ አለሽ አላችሁ ዱ ዩ ሃቭ ስማርትፎን ዘመናዊ ስልክ አለሽ የስ አይ ሃቭ አን አይፎን የስ አይ ሃቭ አን አይፎን አይፎን አሉ ከሚባሉ ዘመናዊ ስልኮች ውስጥ አንደኛው ነው ሶ አዎ አይፎን አለኝ ዘመናዊ ስልክ አለኝ እሱ ምንድን ነው አይፎን ነው ዱ ዩ ሃቭ ስማርትፎን ዱ ዩ ሃቭ ስማርትፎን የስ አይ ሃቭ አን አይፎን የስ አይ ሃቭ አን አይፎን። ዱ ዩ ሃቭ ስማርትፎን? ዱ ዩ ሃቭ ስማርትፎን? ዘመናዊ ስልክ አለህ አለሽ? ኖ አይ ዩዝ አ ቤዚክ ፎን። ኖ አይ ዩዝ አ ቤዚክ ፎን። አይ እኔ ቤዚክ የምንለው መሠረታዊ የምንለው ስልክን ነው የምጠቀመው፣ ዘመናዊ ስልክ አይደለም። ዘመናዊ ስልኮች ብዙ ነገሮችን ይዘዋል በውስጣቸው፣ አይደለም ብዙ ነገሮችን ይዘዋል። ስፔሻሊ አሁን ላይ የድሮ ስልኮች ግን ስልክ ከመደወል ውጭ የተለየ ጥቅም አይሰጡም። ሰው ዘመናዊ ስልክ አለ አለሽ? ኖ አዩዝ ቤዚክ ፎን። ቤዚክ ፎን የምንለው ስልክ ለመደዋወል እና ለእነዚህ አይነት መሰል ጉዳዮች የምንጠቀምበት ስልክ ነው። ዘመናዊ ያልሆነ ዘመናዊ ስልኮች የሚያስጠቅሙንን ነገሮች የማያስጠቅመን ስልክ ነው። ዋት አፕስ ዱ ዩ ዩዝ? ዋት አፕስ ዱ ዩ ዩዝ ምን አይነት መተግበሪያዎችን አፕሊኬሽኖችን ትጠቀማለህ ትጠቀሚያለሽ፣ ያለሽ። ዋት አፕስ ዱ ዩ ዩዩዝ። ዘመናዊ ስልክ ያላችሁ ሰዎች ጠየኳችሁ። አለን አላችሁኝ ካላችሁ ምን አይነት ነገሮችን ትጠቀማላችሁ፣ ምን አይነት ነገሮችን ትጠቀማላችሁ፣ መተግበሪያዎችን አፕሊኬሽኖችን ማለት ነው። አይ ዩዝ ሶሻል ሚዲያ አፕስ። ሶሻል ሚዲያ የምንለው ማህበራዊ ሚዲያ ማለት ነው። ማህበራዊ ሚዲያ አፕሊኬሽኖችን መተግበሪያዎችን እጠቀማለሁ። ማህበራዊ ሚዲያ የምንላቸው ለምንድን ናቸው? ለምሳሌ ይህንን ትምህርት እየተማራችሁበት የምትገኙት ዩቲዩብ ሶሻል ሚዲያ ነው፣ ማህበራዊ ሚዲያ ነው። በዚህ ሶሻል ሚዲያ ላይ የእኛን ትምህርቶችን ጨምሮ ብዙ ነገሮች ትጠቀማላችሁ፣ ትመለከታላችሁ፣ ትማራላችሁ፣ ትዝናናላችሁ። ኤስዲ እንግሊሽ ብቻ በዩቲዩብ ላይ ሁለት አለ አደለ የስድ እንግሊሽ ዋን ይህንን ትምህርት እየተማራችሁበት ያላችሁት፣ እንዲሁም ደግሞ የስድ እንግሊሽ ቱ ለጀማሪዎች ቤዚክ ትምህርቶችን እያስተማርንበት የምንገኘው ሁለተኛው ቻናላችን። ከዛም ባለፈ ደግሞ ሌላ ሶሻል ሚዲያ ምን አለ? ቲክቶክ አለ አደለ? በቲክቶክም በእናንተ ጥያቄ መሰረት መተና ላይ እያስተማር እንገኛለን። ከዛው ሳትወጡ ቲክቶክ የምትወዱ ሰዎች እኛን ትምህርቶች ማግኘት ትችላላችሁ። ቴሌግራም፣ በቴሌግራም ብዙ ጊዜ ለሚነብቡ ነገሮችን መርጠዋለን በዛ ላይም እኛን ታገኙናላችሁ ሶሻል ሚዲያ አይ ዩዝ ሶሻል ሚዲያ አፕስ ዋት አፕስ ዱ ዩ ዩዝ ምን አይነት መተግበሪያዎችን ትጠቀማለህ ትጠቀሚያለሽ አይ ላክ ቱ ዩዝ ፕሮዳክቲቪቲ አፕስ ምርታማነትን የሚሰጡ መተግበሪያዎችን መጠቀም እወዳለሁ ያስደስተኛል የዛሬው ትምህርት ይህንን ይመስል ነበር የዛሬው ትምህርት ይህንን ይመስል ነበር። ዛሬ ክፍል 44 ነው። በቀጣይ በክፍል 45 ክምሽቶቻችንን 618 እናደርሳለን። ቅድም እንደነገርኳችሁ ኤስድ ኢንግሊሽን በተለያዩ አማራጮች ማግኘት ስለምችሉ በምታገኛቸው አማራጮች እንድትማሩ ጋብዛለሁ። ሀሳብ፣ አስተያየት ካላችሁ ኮሜንት ስር ላይ ሀሳብ አስተየታችሁን አስቀምጦልኝ። ምንን ጨምር፣ ምንን ቀነስ የሚለውን አስቀምጦልኝ። በሳምንት በሁለቱም ቻናሎች ትምህርቶች እየተለቀቁ ነው። በየቀኑ ነው የሚለቀቁት። እነዚህ ልምምዶች በሳምንት ሁለት ቀን በዚህኛው፣ በሳምንት ሁለት ቀን በዛኛው፣ በአጠቃላይ አራት ቀን እየተለቀቁ ይገኛሉ። ዘወትር ሰኞና ሐሙስ ከዘጠኝ ሰዓት ተኩል በኋላ በዚህኛው ቻናል፣ ዘወትር ማክሰኞና አርብ ከ9 ተኩል በተመሳሳይ ሰዓት ነው በኋላ በሁለተኛው ቻናላችን ስለሚለቀቁ በሁለቱም ትምህርቶች ተማሩ። ቀጣይ እስክንገናኝ ድረስ መልካም ጊዜ ለሁላችሁ።